ላቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት እንዲፈቱ ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪው አምኒስቲ ኢንተርናሽናል ጠየቀ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ በመላ አገሪቱ ከ80 በላይ የሚሆኑ የጤና ባለሙያዎች መታሰራቸውን አስታውቋል። መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረቡዕ ግንቦት 13/2017 ዓ.ም በኤክስ ገጹ አሳስበዋል። በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃውሙ ያሉ ግለሰቦች ላይ ያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንዖት ሰጥቷል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝ እና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያላቸው አስራ ሁለት ጥያቄዎች ይመለስ በሚል ካነሱት የስራ ማቆም አድማ ጋር በተያዘ በመላ ሀገሪቱ ከሰማኒያ በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትልልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎች እያሰሩን እና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ገልጸዋል። ከዚሁ ጋር አድማ ጋር በተያያዘ አዲስ አበባ የሚገኙትን ጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ጨምሮ በተለያዩ የአገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታል እና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸው ተነግሯል። የጤና ባለሙያዎቹ ያደረጉት ባለው እንቅስቃሴ ድጋፋቸው በመግለጻቸው ግንቦት 3 2017 ዓ ም ለእስር ተዳርገው የነበሩ የጤና ባለሙያዎች ማህበር ፕሬዚዳንት በሳምንቱ መጀመሪያ ላይ መፈታታቸውን አምኒስቲ ኢንተርናሽናል ገልጾ አጠቃላይ ሁኔታው ግን አሳሳቢ ነው ብሎታል። በጤና ባለሙያዎቹ ላይ ሁከት በመቀስቀስ ጨምሮ የቀረበባቸው ክዝ አምኒስቲ ኢንተርናሽናል ባለስልጣናቱ የዘፈቀደ እስርን እንደ ማፈኛ መሳሪያ መጠቀማቸውን ማሳያ ሌላኛው ምሳሌ ነው ሲልም አጽንኦ ሰጥቶ ተኪቶታል። የጤና ባለሙያ የተያዙበትም ሆነ የታሰሩበት ምክንያት እንዳልተገለጸላቸው አምኒስቲ ኢንተርናሽናል በዚህ መግለጫው አስፍሯል። መኖሪያ ቤቶች መሳሪያና ፈንጂ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰደባቸው ብቸኛ እቃዎች የኤሌክትሮኒክስ እቃዎቻቸው ናቸው ብለዋል። አምነስቲ በዚህ መግለጫው የስራ ማቆም አድማውን ተከትሎ ፖሊስ የህክምና ባለሙያዎችን በቁጥጥር ስር ማዋሉን ማረጋገጡን የኢትዮጵያ ሰባዊ መብት ኮሚሽን ኢሰመኮ ረቡዕ ግንቦት 13 ዓ ም 2017 ባወጣው መግለጫ አትቷል። የኢትዮጵያ ሰባዊ መብት ኮሚሽን ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራ ደርሰዋል በሚል የጤና ባለሙያዎችን ለእስር እንዳዳረጋቸው አትቷል። በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች እንዲሁም ይህንን ተከትሎ በመንግስት የተወሰዱ ያሉ እርምጃዎች ለሰብአዊ መብት ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል ኢሰመኮ በመግለጫው አትቷል። የስራ ማቆም አድማን ተከትሎ የጤና ሚኒስቴር ዴታ አቶ ደረጀ ድጉማ የጤና ባለሙያዎች ወደ ሥራ ገበታቸው ካልተመለሱ ህጋዊና አስተዳደራዊ እርምጃዎች እንደሚወሰድባቸው ማስጠንቀቂያ ሰጥተዋል። የጤና ባለሙያዎች ጥያቄ አሁን የመጣ ሳይሆን ለአመታት ሲንከባልል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 2017 ዓ.ም በቀረቡበት ወቅት የተናገሩት ሚኒስቴር ዴታው ጤና አገልግሎት እንዲቋረጥ በማድረግ ፍጹም ተቀባይነት የለውም ብለዋል። ሚኒስቴር ዴታ ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስደዋል ብለው ካቀረቧቸው እርምጃዎች አንዱ የጤና የሙያ ፈቃዳቸው መንጠቅ እንደሆነ ተናግረዋል። ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዘው መቀጠል እንደማይችሉ አስጠንቅቋል። የህክምና ባለሙያዎች ከተመጣጣኝ ደሞዝ፣ ጥቅማጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ነፃነት ጋር የተያያዘ ባለ አስራ ሁለት ነጥብ ጥያቄዎችን ለጤና ሚኒስቴር ሚያዝያ ሶስት ዓመት ማቅረባቸው ይታወሳል። መንግስት እነዚህን ጥያቄዎችን በተሰጠው ሰላሳ ቀናት ምላሽ ባለመስጠቱ ከግንቦት አምስት ጀምሮ የስራ ማቆም አድማ ለማድረግ መገደዳቸው ባለሙያዎቹ ገልጸዋል። ኢሰመኮ በተጨማሪም ከፊልና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባደረገባቸው አንዳንድ የህክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢው ህክምና ማግኘት አልመቻላቸውን ገልጿል። ከተለያዩ ክልል ከተሞች ረዥም ቀጠሮ ጠብቆ ለህክምና የመጡ ህክሙማን መንገላታታቸውን በባለሙያዎች እጥረት ምክንያት አንዳንድ የህክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ መገደዳቸውን በዚህ መግለጫው አስፍሯል። ኢትዮጵያ ሰብአዊ መብት ኮሚሽን ክትትል ካደረገባቸው መካከል ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ እና ዳግማዊ ምኒልክ ሆስፒታል ይገኙበታል። ከአዲስ አበባ ተጨማሪ ከአጋሩ፣ ከአርባ ምንጭ፣ ከውላይታ፣ ከባህር ዳር፣ ከፍቼ፣ ጎባ፣ ሐዋሳ እና ጅማ ከተሞች መረጃ ማሰባሰቡን አትቷል። በጤናው ዘርፍ የሚደረገው የሥራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚገኝበት ሁኔታ እንዲያመቻች እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶች አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አቶ ብራኑ አዴሎ ጥሪ ማቅረባቸውን በዚሁ መግለጫ ላይ ሰፍሯል። ይህ ሪያሊቲ ሚዲያ ሪያሊቲ ሚዲያ የማንኛውንም ሃይማኖት፣ ብሔር፣ ዘር እንዲሁም ጎሳ የማትወግን ሲሆን ከየትኛውም ፖለቲካ ፓርቲ አመለካከት ጋር በመወገን መረጃ ለማቅረብ አትሞክርም። ሪያሊቲ ልክ እንደ ስሟ በእውነት ላይ ብቻ የተመረኮዘን መረጃን ለተደራሲያን ታቀርባለች። ስለዚህ ሪያሊቲ ሚዲያን ላይክ ሰብስክራይብ እንዲሁም ሼር በማድረግ የሪያሊቲ ሚዲያ እውነተኛ የሆነውን መረጃ ብቻ በየጊዜው ያገኙ። ሪያሊቲ